ሰላም ሰላም እንዴናችሁ ውድ ሆም ፕሮፐርቲ ዩቱብ ተከታታዮች፣ ዛሬ እየላችሁ የቀረብኩት በ14 ሚሊዮን ሚሊዮን ብር የሚሸጥ ቆንጆ ቪላ ቤት ነው። እየላችሁ የቀረብኩት የሆም ፕሮፐርቲ ቤተሰብ ያሉላችሁ ሰብስክራይብ በማድረግ መቀላቀል ትችላላችሁ ማለት ነው። እስከ መጨረሻ ከኔ ጋር እንድትቆዩት ጋብዛችኋለሁ። ሳሚት አካባቢ ነው የሚገኘው። እጅግ የለማ ሰፈር ውስጥ ነው። ለአስፓልት እጅግ በጣም ቅርብ ነው። ግቢ ሶስት መኪና ማቆም የሚችል ሰፊ ግቢ አለው። ይህ ቤት እንግዲህ መቶ ሃምሳ ካሬ ነው። በይዞታ ሁለት መቶ አስር ካሬ ነው። በጣም ሰፊ ነው። ዋና ቤቱ ላይ ሶስት መኝታ አለው። ሰርቪስ ላይ ሶስት መኝታ አለው። በአጠቃላይ ወደ ስድስት መኝታ ቤት አለው ማለት ነው። እዚህ ጋር የምትመለከቱት ሳሎኑ ነው። እንግዲህ ሳሎኑም በጣም ሰፋ ያለ ሳሎን አለው። ሶስቱም መኝታ ቤት በጣም ሰፋፊ ናቸው። እንግዲህ እዚህ ጋር እንደምትመለከቱት ኮሊደሩም ሰፊ ነው። ሳሎኑ እንግዲህ በቂ ብርሃን አለው ማለት ነው። እዚህ ጋር የምትመለከቱት ማስተር ቤድሩሙ ነው። እንግዲህ የራሱ ቁምሳጥን እና የራሱ መታጠባ ቤት አለው። በጣም ሰፊ ነው። መታጠቢያ ቤቱም እንግዲህ የራሱ ገንዳ አለው። የቁም ሻወርም አለው ማለት ነው። የራሱ ቦይለር አለው። ይህንን ይመስላል እንግዲህ መታጠቢያ ቤቱ። የልጆች መኝታ ቤት ነው እዚህ ጋር የምናገኘው። ይህ ቤት እንግዲህ በአጠቃላይ ወደ ስድስት መኝታ ቤት አለው ከሰርቪሱ ጋር ማለት ነው። አንድ ኪችን አለው ሶስት መታጠቢያ ቤት አለው ማለት ነው። በአጠቃላይ እንግዲህ ይሄ ቤት 14 ሚሊዮን ነው የሚባለው። በጣም ቆንጆ ዋጋ ነው። ከ20 ሚሊዮን ቀንሶ ነው 14 ሚሊዮን የገባ። እዚህ ጋር ክሎዝድ ኪችን እናገኛለን ማለት ነው። ይህንን ቤት መግዛት የምትፈልጉ ካላችሁ እንግዲህ በ ዘጠኝ ሰላሳ ስምንት ዜሮ አንድ ሰላሳ ሶስት ሰላሳ ሁለት ደረጀ ብላችሁ መደወል ትችላላችሁ ማለት ነው። እስከ መጨረሻ እንድትከታተሉት እጋብዛችኋለሁ። መልካም ጊዜ ይኑላችሁ።